ሰላም ጤና ይስጥልኝ ውዴት ሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለእለቱ የመራረጥናቸው አዳዲስእና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከእኛ ጋር እንድት ቆዩ በአክብሮት እጋብዛለሁ። በትግራይ ዓዲነብሪ ኢድ በተቀሰቀሰ ግጭት ሁለት ሰዎች ቆሰሉ። በትግራይ ክልል ሰየምቲ ዓድያቦ በወረዳ ዓዲነብሪ ኢድ ተብሎ በሚጠራ አካባቢ በጦርነቱ የተሰዉ ወጣቶች ወላጆች በሚሰጣቸው መሬት ጉዳይ ተቃውሞ በማስነሳት መንገድ በመዝጋታቸው ምክንያት የህወሀት ታጣቂዎች ሁለት ሰዎች አቁስለዋል። በአካባቢው በህወሀትና በሰዎቹ መካከል ኃይለኛ ግጭት እንዳለም ተገልጿል። በመቀሌ ከተማ በእህል ላይ ነቀዝ መፈጠሩ ተገለጸ። በመቀሌ ከተማ ሰሜን ክፍለ ከተማ ቀበሌ ዜሮ ስድስት ማለትም በተለምዶ ወዲ ማሳ ጋራዥ ተብሎ በሚጠራ አካባቢ የሚገኘው የመንግስት የእህል መጋዘን ከፍተኛ መጠን ያለው ነቀዝ በመፈጠሩ ምክንያት ነቀዞቹ ከመጋዘኑ አልፈው ወደ አካባቢው የሚገኙ መኖሪያ ቤቶች በመዛመት በአካባቢው ህብረተሰብ ላይ ከፍተኛ ችግር ፈጥሯል ተብሏል። የአካባቢው ነዋሪዎች ለሚመለከታቸው አካላት በተደጋጋሚ ቅሬታ ቢያቀርቡም እስካሁን ምላሽ እንዳላገኙ ተናግረዋል። ሰላም ዲሞክራሲና ልማት በትግራይ እድሎችና ፈተናዎች በሚል ሀሳብ ላይ የውይይት መድረክ ተካሄደ። የውይይት መድረኩ ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር አዘጋጅቶታል። በመርሃ ግብሩ የመክፈቻ ንግግር ያደረጉት የሰላም ሚኒስተር መሐመድ እድሪስ ሰላም፣ ልማትና ዲሞክራሲ ጉዳዮች ላይ ወጣቱ ከመከረ ብዙ እናተርፋለን። ጎደለን ብለን በሚያጎድል መንገድ ከመጓዝ ይልቅ የጎደሉ ሀሳቦች ላይ መምከር ይገባል ብለዋል። እስካሁን በርካታ የግጭት ሂደቶች መታለፋቸው ያነሱት የሰላም ሚኒስትሩ እስከዛሬ ያለፍንባቸው መንገዶች በመተው ሰላማዊ መንገድ መምረጥ ድፍረት ይፈልጋል ነው ያሉት። የሰላም ሚኒስትር መሐመድ እድሪስ ግጭት አጣው ያልከውን ይበልጥ ያሳጠሃል እንጂ ትርፍ አያስገኝም፣ በማለት ወጣቱ ችግሮችን በሰላማዊ መንገድ ለመፍታት ውይይት ማድረጉ የተሻለ መሆኑን ጠቅመዋል። በትግራይ ጉዳይ ላይ እየመከረ የሚገኘው መድረክ አቅጣጫዎችን ለማስቀመጥ ከፍተኛ ሚና እንዳለውም ገልጸዋል የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር ጌታቸው ረዳ አንድ ፓርቲ ውስጥ ባሉ በጥቂት ሰነፎች ምክንያት የትግራይ ህዝብ ወደማይፈልጉት ማጥ መግባቱ ሊቆም ይገባል ብለዋል የትግራይ ህልውናን ለማረጋገጥ የፖለቲካ ምህዳሩን ማስፋት እንደሚገባም በአጽንኦት ገልጸዋል በውይይት መድረኩ ላይ ንግግር ያደረጉት አቶ ጌታቸው ረዳ አሁን ከመቼውም ጊዜ በላይ የትግራይ ህዝብ ሰላም ያስፈልገዋል፣ አሁን የህልውና አደጋ ተጋርጦበታል ሲሉም አክለዋል። አሁን የትግራይ ህዝብ ልማት ይቆይለት ያሉት አቶ ጌታቸው መልማት ችግር የለውም ግን ህዝቡ የህልውና አደጋ ተጋርጦበታል ብለዋል። አምስትና ሰባት የሆኑ ሰነፎች የትግራይ ህዝብንና ወጣቱን ወደ ጦርነት የሚማግዱበት ሁኔታ መቆም አለበት፣ ለዚህ ደግሞ ዲሞክራሲ የግድ ይላል ሲሉም ተደምጧል። ይህ መድረክ እነዚህ ጥቂት ሰነፎች በቃቸው የሚል አይነት ጠንካራ ውይይት የሚደረግበት የመጀመሪያው መድረክ ይሆናል የሚል ተስፋ እንዳላቸውም ገልጸዋል። በዚህ የውይይት መድረክ አቶ ጌታቸው ረዳ እና የሰላም ሚኒስተር አቶ መሐመድ እድሪስን ጨምሮ በርካታ የተለያዩ ፖለቲካዊ አቋም ያላቸው የትግራይ ፖለቲከኞች እና ተጽዕኖ ፈጣሪዎች ተገኝተዋል። በአረብ ሀገራት የሚገኙት አብዛኞቹ አቦሸማኔዎች በህገወጥ መልኩ ከኢትዮጵያ የተወሰዱ ናቸው ተባለ። በኢትዮጵያ የዱር እንስሳት ሀብት ላይ ከተደቀኑ በርካታ ችግሮች መካከል ህገወጥ የእንስሳት ዝውውር አንዱ መሆኑን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታውቋል። በባለስልጣኑ የዱር እንስሳት ህገወጥ ዝውውር ቁጥጥር ከፍተኛ ባለሙያ የሆኑት አድሮ ዳንኤል ጳውሎስ ለብስራት ሬዲዮ እንደተናገሩት ለተለያዩ ዓላማዎች ሲባል በኢትዮጵያ የሚገኙ የዱር እንስሳት ከነ ህይወታቸው በህገወጥ መንገድ ይዘዋወራሉ። በዚህ መልኩ ከሀገር የሚወጡ እንስሳቶች በርካታ ቢሆንም በቀዳሚነት አቦ ሸማኔ ይጠቀሳል። አቦ ሸማኔ በተለይም በምስራቁ የኢትዮጵያ ክፍል በሶማሌ ክልል መኖሪያውን በማድረጉ የአካባቢው ማህበረሰቦች ባካበቱት ተፈጥሯዊ ዘዴ የአቦ ሸማኔ ቡችላዎችን በመያዝ ሶማሌላንድ አካባቢ ለሽያጭ እንደሚያቀርቡ ተጠቁሟል። በዚህ መልኩ ይህ እንስሳ ወደ መካከለኛው የአረብ ሀገራት ጭምር ላሉ ባለሀብቶች የሚሸጥበት ሁኔታ መኖሩን የገለጹት አቶ ዳንኤል ግለሰቦቹ የራሳቸው የሆነ መካነ አራዊት ስላላቸው እንስሳቱን የመግዛት ፍላጎታቸው ከፍተኛ መሆኑን አብራርተዋል። ወደ መካከለኛው ምስራቅ የአረብ ሀገራት የሚገኙት አቦ ሸማኔዎችም ከአፍሪካ ቀንድ በተለይም ከኢትዮጵያ የተወሰዱ ስለመሆናቸው መረጃዎች ይጠቁማሉ ሲሉ ባለሙያው ጨምረው ተናግረዋል። አቦ ሸማኔን ጨምሮ ሌሎች እንስሳትን ከህገወጥ ዝውውር ለመታደግና ኢትዮጵያ ከእንስሳት ሀብቷ ተጠቃሚ እንድትሆን አሁን ላይ በአነፍናፊ ውሾች የታገዘ የቁጥጥር ስራ እየተከናወነ ይገኛልም ተብሏል። መረጃው የዳጉ ጆርናል ነው። ሱዳንና ደቡብ ሱዳን ወደ ውጪ በሚላከው የነዳጅ ምርት ክፍያ ላይ አልተስማሙም ተባለ። የባህር በር የሌላት ደቡብ ሱዳን የምታመርተውን ነዳጅ በሱዳን በኩል ለውጭ ገበያ የምታቀርብ ሲሆን ለዚህም በምትከፍለው ክፍያ ዙሪያ ከሱዳን ጋር ከስምምነት መድረስ አልቻለችም። ደቡብ ሱዳን ነዳጇን በፖርት ሱዳን በኩል ስትልክ ትከፍል የነበረው ክፍያ ላይ ሱዳን ከሎጂስቲክ ወጪ የተነሳ ማሻሻያ ማድረጓ ሀገራቱ እንዳይስማሙ አድርጓቸዋል ተብሏል። በጦርነቱ ምክንያት የነዳጅ ምርቷን ለዓለም ገበያ ማቅረብ ያልቻለችው ደቡብ ሱዳን እንደ አውሮፓውያን አቆጣጠር በ2024 በኢትዮጵያ አድርጋ በጅቡቲ ለመላክ የሚያስችላትን የነዳጅ ቱቦ ለመስራት ማቀዷን መግለጿ ይታወሳል። የሩሲያ ዩክሬን ሶስተኛው ዙር ድርድር ከእስረኞች ልውውጥ በኋላ በኢስታንቡል የሚካሄድበት ቀን ይቆረጥለታል ተባለ። የክሬምሊን ቃል አቀባይ ዲሜትሪ ፔስኮቭ ለጋዜጠኞች በሰጡት መግለጫ እስረኞችን ከተለዋወጥን በኋላ ሶስተኛውን ዙር ድርድር የምናደርግበት ዕለት እንወስናለን ብለዋል። ሩሲያና ዩክሬን ባለፈው የፈረንጆቹ ሰኔ ሁለት በኢስታንቡል ባካሄዱት ሁለተኛው ዙር ቀጥተኛ ድርድር የሰብአዊ ስምምነት ለመስራት ለማከናወን ተስማምተዋል። እስረኞችን መለዋወጥና ሌሎችም ስምምነቶች ተፈጻሚነት ካገኙ በኋላ የሶስተኛው ዙር ድርድር ቀን መቁረጥ ያስችላል ብለዋል ፔስኮቭ። ሩሲያና ዩክሬን አንድ ሺህ ታሳሪዎች በአንድ ሺህ ለመለዋወጥ እንዲሁም ታማሚና ከ25 ዓመት በታች የሆኑ አገልጋዮችን ለመለዋወጥ መስማማታቸው ይታወሳል። የህንድ ማዕከላዊ የምርመራ ቢሮ 850 ሺህ ወንጀል የሚሰራባቸው የባንክ አካውንቶችን በምርመራ ለየ። የህንድ ማዕከላዊ የምርመራ ቢሮ ሲቢአይ በአርባ ሁለት ቦታዎች የተከፈቱ ወንጀለኞች ህገወጥ የገንዘብ ዝውውር ለማድረግ የሚጠቀሙባቸው 850 ሺህ የባንክ አካውንቶችን በምርመራ መለየቱና በወንጀሉ በመሳተፍ የተጠረጠሩ ዘጠኝ ሰዎች መያዙን አስታውቋል። እነዚህ የባንክ ሂሳቦች የተከፈቱት ተገቢው ማረጋገጫ ሳያገኙ ሲሆን የሳይበር ወንጀለኞች በኢንተርኔት አማካኝነት ህገወጥ የገንዘብ ዝውውር የሚያደርጉባቸው እንደሆኑ ቢሮው አስታውቋል። የሳይበር ወንጀለኞች እነዚህ ሂሳቦች የሚጠቀሙት ህገወጥ የገንዘብ ዝውውሮችን ለማድረግ እና ወንጀላቸው በቀላሉ እንዳይደረስበት እንደሆነ በምርመራ መረጋገጡ ተጠቅሷል። ራጃስታን፣ ዴልሂ፣ ሀሪያና፣ ኡስታርሃንድ ና ኡታር ፓራዴቭ እነዚህ የባንክ ሂሳቦች የመለየት ስራ የተሰራባቸው አካባቢዎች መሆናቸው የፖሊስ መኮንኖች አስታውቋል። ፖሊስ ከነዚህ የሳይበር ወንጀለኞች ጋር ግንኙነት ያላቸው የባንክ ሰራተኞችና ኃላፊዎች ለመለየት ምርመራውን መቀጠሉም የዘታይምስ ኔትወርክ መረጃ ያመላክታል። ቻይና የዓለማችን ትልቁን የድሮን ትዕይንት በማሳየት ክብረ ወሰን ሰበረች። የቻይናዋ ቾንግቺንግ ከተማ በአለማችን ትልቁን የድሮን ትዕይንት በማሳየት አዲስ የዓለም ክብር ወሰን አስመዝግባለች ቻይና 11780 የሚደርሱ ድሮኖችን በመጠቀም ባሳየችው የድሮን ትዕይንት ነው በአለም የድንቃድንቅ መዝገብ ላይ አዲስ ክብረ ወሰን ያስመዘገበችው ቻይና በትላልቅ የድሮን ትዕይንቶች የምትታወቅ ቢሆንም በቾንግቺንግ ከተማ የተደረገው ትዕይንት ከዚህ በፊት ከነበሩት ትርኢቶች በይዘቱ ትልቅ ነው ተብሏል በመብራት ባሸበረቀው በዚህ ደማቅ የድሮን ትዕይንት ላይ ከአንድ መቶ ሺህ በላይ ሰዎች መታደማቸው ተነግረዋል። የድሮን ትዕይንቱ ታዳሚዎችን ከማዝናናት ባሻገር የድሮን ማምረቻ እና የተለያዩ የድሮን ጥናቶች የሚካሄዱባትና ቻይና የደረሰችበት የድሮን ቴክኖሎጂ ማሳያ ነው ሲልም ኦዲት ሴንትራል ዘግበዋል። የተከበራቸው የሶሎዳ ሚዲያ አድማጭ ተመልካቾቻችን፣ ለዕለቱ መራርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስል ነበር። እስካሁን ከእኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌ መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ ደግሞ የደውል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለውዲቷ